ብዙ ጊዜ ተናግሬያለሁ። ከመዳሞቻችሁ ጋር ስትሳፈሩ ወይም ደግሞ ስትራሃ ምናምን ስትሄዱ እባካችሁ ከዚህ ነገር ተጠንቀቁ ብዬ ብዙ ጊዜ ተናግሬያለሁ። እባካችሁ እህቶቼ ይህንን ቪዲዮ ላይክ ሼር አድርጉት። ለብዙ እህቶቼ እንዲረስ ፈልጋለሁ። እናንተም ደግሞ ጥንቃቄ እንድታደርጉ ስለምፈልግ ነው ይህንን ቪዲዮ ይዤላችሁ የመጣሁት። አሰላሙ አለይኩም ወራህመቱላሂ በረካቱ ክርስቲያን ወገኖቼም ሰላም ብያለሁ። ከባይቢ እንዴናችሁ? ሰላም ናችሁ? ጋር ሁሉ ሰላም ነው? አላህ ሱብሓነሁ ወተዓላ ከእንደዚህ አይነት ተጠጋ እና ወጥቶ ከመቅረት አላህ የጠበቃችሁ። በጣም ነው የሚያሳዝነው። በአሁኑ ሰዓት እየሰማን ያለነው ነገር በጣም ልብ ሰብራል፣ ወላሂ ነው የምላችሁ። እኛ የሆነ ችግር እንኳን ቢያጋጥመን፣ በተለይ ከአረቦች ጋር ከሆንን ማንም ዞሮ ብሎ ሚያየን የለም እና እባካችሁ እህቶቼ ተጠንቀቁ፣ ይህንን ነገር ከማድረግ ማለት ነው እና እኛ እንደ ማንኛውም ሰው ሰርተን ለመለወጥ እንጂ የመጣ ነው፣ በሰው ሀገር ልንቀር አይደለም። እና ጊዜያችን ሲደርስ ማንም መሞት አይቀርም፣ ሁላችንም እንሞታለን። ግን ሰበቡን እና ድርሰቶች የራሳችሁን አደጋ ውስጥ ሚጤን ነገር አታድርጉ፣ ጥንቃቄ አድርጉ። ወላሂ ነው ምላችሁና እንደ ነገርኳችሁ ከዚህ በፊት የሆነ ቪዲዮ ሰርቼላችሁ ነበረ የመዳም ሁለት ሶስት ልጆች በአንድ ቀን በውሃ ላይ ሰምጦ እንደሞቱ ነግሬያችሁ ነበረ። እሱንም ደግሞ በእሱም ቪዲዮ ዙሪያ ብዙዎቻችሁን ኮ መዳሞቼ ሲተኙ ወይም ደግሞ ልጆቹ ቤት ሲገቡ ለብቻ ወጥቼ እንትን እየዋኘው እያለ ሞቼ ነበረ፣ አላህን የተረፈኝ ጊዜ ነው ስላልደረሰ እያሉ ብዙ ልጆች እንደዚህ አይነት ነገር አጋጥሟቸው ብዙዎቹ ማንም ሳያቸው ህይወታቸው ሊያልፍ እንደነበረ ብዙ እህቶቼ ኮመንት ላይ ያስቀምጠልኛል ማለት ነው። እህቶቼ እኛ ሽንት ቤት ገብተን መታጠብ እንችላለን። አረቦቹ ስላደረጉ ብቻ እኛ ማድረግ አለብን ብዬ አላስብም። እና የሆነ ችግር እንኳን ቢያጋጥማችሁ ለልጆቹ ፈጥኖ እንደሚደርሱ ሁሉን እናንተ የሚደርስላችሁ የለም። አያችሁ፣ እንደ ቀላል ነገር አልሐምዱሊላ ነው ያለችው። አስባችሁታል? የሆነ ካይል ነገር እንደተፈጠረ ልጅቷ ከንትን ከውሃ ላይ ሰምጣ ሳይሆን ከውሃ ላይ ሰምጣ እንዳወጧት ነገር አድርጋ አልሐምዱሊላ ሞተች፣ እንደ ቀላል ማለት ነው ሀገር ቤት ግን እሷን የምትጠብቃት እናት አለች፣ ልጅ ሊኖራት ይችላል፣ ቤተሰብ አላት። ይሄንን ነገር ቤተሰቦቿ ሲሰሙ ምን አይነት ስሜት እንደሚሰማቸው አስቡት። እንግዲህ ቤተሰቦቿ ልጄ ትመጣለች እያሉ በር በር የሚያዩ እንዲሁም ደግሞ እንደዚህ አይነት ነገር ደረሰባት ተብሎ ሲነገራቸው እድሜ ልካቸውን እየተጸጸቱ እድሜ ልካቸውን እያለቀሰች የምትኖር እናት አለች ማለት ነው። እና እናት አባት ነው የሚጎዳው፣ የሞተው ሞቶ ህይወቱ አልፏል ግን እድሜ ልኳን እያዘነች እና እያለቀሰች ልጄ በሰው ሀገር ቀረችብኝ፣ እያለች ሁሌ ታለቅሳለች። የአረብ ሀገር ሴቶች ወደ ሀገር በገቡ ቁጥር ወይ ጎረቤት እንደሷ ልጆች ተሳፍረው ሰው ሀገር ላይ ሰርተው ሲመለሱ ስታይ የኔም ልጁ እኮ እንዲህ ነበረ የምትመለሰው፣ ሰው ሀገር ቀረችብኝ፣ እያለች ሁሌ ታለቅሳለች ማለት ነው። ገብቷቸዋል። እህቶቼ እባካችሁ ተጠንቀቁ። እንደ ማንኛውም ሰው እኔ ብዙ ጊዜ እስትራሃ ሴትዋ ይዛን ትሄዳለች፣ ግን አንድ ቀን እንኳን ለመዋኘት ወይም ደግሞ እዛው መስበሃው ላይ ወይም ደግሞ የውሃ ጋንዳ ላይ ገብቼ አላቅም። ለምን በጣም ነው የምፈራው? ለምን ብትሉ፣ በተለይ ደግሞ መዳሞች ቤት ሲገቡ ማንም ሳይኖር እናንተ ተመችቷችሁ ለመዋኘት ፈልጋችሁ ስትገቡ፣ እዛ ላይ የሆነ ችግር እንኳን አጋጥሟችሁ ወይ ትንፋሻችሁ ቢቆም ወይም ደግሞ መዋኘት ባታውቁበት እዛው ብትሰምጡ ማለት ነው። ሰራተኛ የምን ሆነች ተብሎ የሚፈልጋችሁ የለም። ስራ ለመስራት ብቻ ሲያጧችሁ ብቻ ነው የሚፈልጓችሁ። በዛ ሰዓት ደግሞ እዛ ላይ ሰምጣችሁ ቢያገኟችሁ፣ እንደውም ነፍሳችሁ ፍርፍር እያለች ቢያገኟችሁ እንኳን ሰው ጥሩ ምናምን እንጂ ዘሎ ገብቶ የእናንተን ነፍስ የሚያተርፍ የለም ማለት ነው እና ከዚህ በፊት ታውቃላችሁ። እንዲሁም አረብ ቤት ለመዋኘት ወይም ደግሞ እንትን ይሄ ውሃ ያለበት ቦታ ሄደው ባህር ላይ ማለት ነው። እና ሁለት ልጆችን ሲሰምጡ እነሱን አድናለሁ ብላ ለራሷ የሞተች ልጅ አለች። ከዚህ በፊትም ነግሬያቸዋለሁ። እና እህቶች የተጠንቀቁ ለእናንተ የሚያስብላችሁ የሚጨነቅላችሁ ቤተሰብ እንጂ የሚጨነቅላችሁ አረብ የለም። አያችሁ ምንድን ነው ያለችው? እኛ ለእኛ ሳት ነግረን ገብታ እየዋኘች ነበረ፣ እኛ አላየናትም። ከዛ በኋላ ደግሞ ገብታ ሰምጣ ሞታ አገኘናት። አልሐምዱሊላህ ነው ያለችው ማለት ነው። ያኔ ሀዘን የሚባል ነገር የለም። ገብታቸው እች ልጅ ምን ላይ በምን አይነት ህይወት ሁኔታ ህይወቷ እንዳለፈ ምን አይነት ህይወት እንደነበረች ምናውቀው ነገር የለም ማለት ነውና እኛ በአረብ ሀገር ላይ ወላሂ እንደ ቅጠል የረገፉ ስንት አሉ በረሃ ምክንያት በበሽታ ምክንያት፣ ሥራ እየሰሩ ሥራ በስቶባቸው ደክመው በቀች ልጅ እኔ እንጃ ብቻ ወላሂ በጣም ነው ልብ የሚሰብረው እህቶቼ ባካችሁ ተጠንቀቁ። ከአረቦች ጋር ስትሳፈሩ የፈለገ ነገር ቢሆን ገብታችሁ አትዋኙ፣ ይቅርባችሁ። ሀገር ስትገቡ በትንሽዬ ነገር ራሳችሁን ማስደሰት ትችላላችሁ። እዚህ ሀገር ላይ ግን እደሰታለሁ ማለት በጣም ከባድ ነው። ገብቷቸዋል እና ተጠንቀቁ። እናንተ እንደዚህ ብትሰምጡ እንኳን እንደነገርኳችሁ ገብቶ እናንተን የሚያድናችሁ የለም፣ እና ተጠንቀቁ። ከሄዳችሁም በኋላ ደግሞ እንዲሁም ደግሞ ለምሳሌ አሁን ልጆቹ ሲዋኙ ምናምን የውሃ ጫፍ ላይ ቁጭ ብላችሁ፣ ወይ ውሃው ላይ እየተጫወታችሁም ከሀረባ ሊይዛችሁ ይችላል ማለት ነው። ገብቷችኋል። ከሀረባ እዛ ላይ የሆነ የተላጠ ነገር ካለ ከውሃው ጋር ከሆነ በጣም ነው ወደ አሁኑ ጸጥ የሚያረጋችሁ። ከዚህ በፊት እንደነገርኳቸው የመዳም ሶስት ልጆች የሞቱበት ምክንያት ምንድን ነው? አንድ የልጆቹ አክስታቸው የ23 ዓመት ልጅ እና የ12 ዓመት እንዲሁም ደግሞ የ14 ዓመት ልጅ በአንድ ቀን የኢድ ቀን፣ በዚሁ ባለፈው ኢድ ማለት ነው ለመዝናናት ሄደው እየዋኙ እያለ እዛ ከሀረባ የተላጠበት ቦታ ደርሰው ሳያውቁ እዛ እንትኑ ከሀረባው ከውሃው ጋር በዛው ጸጥ ያደረጋቸውና ድምፅ ሳያወጡ ምንም ሳይሉ ቤተሰብ ግን እየዋኙ መስሏቸው የቤት ውስጥ ቡና ሻይ እያሉ እዛ ውስጥ ረሃ ላይ ማለት ነው። እነዚህ ግን ገብቶ እየዋኙ ነበረ። ከዛ እዛው ጩኸት እንኳን እንዳያውጡ እንዳይጮሁ ካህረባው ከውሃው ጋር ይዟቸው ወዲያውኑ ጸጥ ያደርጋቸው። ከዛ ከሞቱ በኋላ ህይወታቸው ካለፈ በኋላ ነው ሲፈለጉ እዛው ውስጥ ሰምጦ የተገኙት ማለት ነው። ከዛ በኋላ ግን ቤተሰብ ምን አይነት አስቡት እንግዲህ ለመደሰት ጊዜ ለማሳለፍ ከቤተሰብ ጋር ከልጆች ጋር ለመጫወት ሄደው መጨረሻ ላይ ግን ሙሉ ልጆቻቸውን አጥተው ባዶቸውን የተመለሱት ማለት ነው። እቺ እናት ምን አይነት ህይወት እንዳላት አስቡ። እንግዲህ ለመደሰት ለመጫወት ብላ ሄዳ ሁለት ልጆቿንና ሁለት ልጆቿንና አንድ አክስታቸውን አጥተው ተመልሰዋል ማለት ነውና አንዳንድ ጊዜ ለመደሰት ብለን የምናደርጋቸው ነገሮች ህይወታችንን አደጋ ላይ ይጥሏችኋል ማለት ነው። እና ጥንቃቄ ማድረግ አለብን። እባካችሁ ቶቼ ለራሳችሁ አስቡ። ህይወታችሁን አደጋ ላይ የሚጥል ነገር አታድርጉ። እንዲሁም ደግሞ በቃ ይቅርባችሁ፣ በአጠቃላይ መዋኘት ይቅርባችሁ። ከእነሱ ጋር ስራ ከሄዳችሁ ቁጭ ማለት ነው ያለባችሁ። ስራችሁን ሰርታችሁ ጨርሳችሁ፣ ልጆቹ ሲዋኙ ራሱ በውሃ አጠገብ አትጠጉ። አዙሯችሁ ልትወጥቁ ትችላላችሁ። ለምን ገላችን በስራ ምክንያት ስለተዳከምን ወይ ውሃው ላይ እንዲቆመን ስናይ ሊያዞረን ይችላል። ገብቷችኋል? ተጠንቀቁ። እንዲሁም ደግሞ አሁን ቤት ስታጸዱ መሳላ ላይ ምናምን ስትወጡ ቀስ ብላችሁ ስሩ ማለት ነው ወይ አዙሯችሁ ልትወጥቁ ወይም ደግሞ መሰላሉ እንዲሆነ ነገር ሆኖባችሁ ወይም ወንበር ላይ ምናምን አትሆኑ ማለት ነው እና ያ መሰላሉ ጥሩ ነው ወይስ አይደለም የሚለውን ነገር ቆም ብላችሁ አስቡ። አላህ ይጠብቃችሁ። አላህ በጥላው ስር ያደርጋችሁ። ከክፉ ነገርም አላህ ይጠብቃችሁ።